ዋ አያችሁት፣ መኮሮኒያችን በዚህ ሁኔታ ደስ በኋል ማለት ነው። ኦኬ፣ ሰላም ሰላም፣ የቻናሌ ፋሚሊዎች እንዴት ናቸው? ዛሬ ማሳያቸው መኮሮና በሸምልን ነው። እዚጋ ሽንኩርቴን አድርጊያለሁ፣ ዘይት አግዬ ማለት ነው። ያው ቪዲዮ እንዳይበዛባችሁ ብዬ ነው ሸጋግላቸው፣ መኮሮና በሸምል ቪዲዮ እንዳይረዝም ነው። ከዛ ሽንኩርታችን እንደዚህ ከበሰለልን በኋላ እዚጋ የተፈጨ የዶሮ ስጋ አለን። ዛሬ የምንሰራው በተፈጨ የዶሮ ስጋ ነው። በነገራችን ላይ እኛ ቤት የስጋ ነው የሚወዱት፣ ግን አጋጣሚ ስጋ ስላለቀብን ነው የተፈጨ ስጋ ነው እንጂ ዶሮ ብዙ ነው ስላለን ግን ዛሬ በዶሮ ነው የሚሰራው ማለት ነው። ኦኬ እዚህ ጋር መኮሮኒ አለች መኮሪያችንን እንደዚህ እንገለብጣለን። ዘይት እና ጨው እናረጋለን። ከማብሰላችን በፊት አብሮ እንዲበስል ማለት ነው። ዘይቱን እንዳይያዝብን እዚህ ጋ ስጋችን በዚህ መልኩ ከተጠበሰ በኋላ ያው ካል ያው ነግያቸዋለሁ። ያስዬ ነው የማስቀምጠው ወዲያው አልጠቀምም። በዚህ መልኩ ቲማቲም ሳልሳ ጨምሯል። ቲማቲም ሳልሳ ሳይሆን የበሰለ ቲማቲም። ከዛ ትንሽ እንትን እንጠቀማለን ማጁን ማለት ታማንኩ ከለሩ። እኔ ቲማቲሙን አብስዬ ነው፣ ታውቃላችሁ፣ ስልስ ሰርቼ ነው የማስቀምጠው፣ እና የበሰለ ነው። ከዛ እዚህ ጋር የምታዩት ቅመም አለኝ እና እያንዳንዱ እንጠቀማለን የተፈጨሽን ሽንኩርት

ያው እዚ ጋ መኮሮኒ ውሃ እያፈላው ነው እ ስጓችንን ጨርስ ብዬ ነው በዚህ መልኩ ውሃችን ፈልቶልናል ዘይት ስላለኩበት አያያዝም ማለት ነው። ስጓችን በዚህ መልኩ በስሎልናል። መቶት ዋው የሆነ ስጎ ነው። ከዛ መጨረሻ ላይ ይሄ ነገር ኦርጋኖ ይባላል። ለጣዕም በጣም አሪፍ ነው። መኮሮኒ ላይ እና ቢዛ ላይ ሲጨመር ማለት ነው። በጣም ለሽታው ምናምን በጣም አሪፍ ነው።

ይሄ ስጓችን በስሏል። መኮረኒያችንም ያው ብዙ አላበስለውም። እስኪ በስል ድረስ እዚህ ጋር ምን እንሰራለን? በሸምሉ እንሰራለን ማለት ነው። እንግዲህ በሸምል እዚህ ጋር ዱቄት ያስፈልገናል። ሁለት፣ ሶስት ማንኪያ ዱቄት ስላደረግን ያው ዝብዳ ያላችሁ በዝብዳ ብትጠቀሙ ታሪክ ነው። እኔ ዝብዳ ስለሌለኝ ነው ዘይት የሚጠቀሙት። ዘይዳ ጋልኩትኝ ዝብዳ ስለሌለኝ። ዝብዳ ግን ያላቸሁም በዝብዳ ተጠቀሙ። ውይህ የሁሉ ቤቱ ይለያያል። በመሰረቷ በዚህ መልኩ ታበስሉት አላቸው። መብሰል አለበት ዱቄት ስለሆነ ዱቄት ነው። ከዛ እዚህ ጋ አያችሁት እየበሰለ ሲመጣ ትርትር ይላል ማለት ነው። ዱቄቱ ምን እናደርጋለን? ያው ነሻ ነው። ይሄ እዚህ ጋ እንደምታዩት አንድ ማንኪያ ነሻ የበቆሎ ዱቄት ከወተት ጋር እንደባልቃለን። ወተት ይሄ ወተት ነው። ወተት የጣሳ ወተት ማለት ነው። ያው ይሄ ወተት ማለት ነው። ዱቄቱ ከዛ እዚህ ጋ ከደባለቅም በኋላ ዱቄታችን በደንብ እዚህ ጋር ብስል ይላል ማለት ነው። ከዛ እዚህ ጋር ምን እናደርጋለን? ጨው ዱቄቱ ነሻውንና የወተቱን አንድ ላይ ጨውን ድብልቅልቅ እናደርገዋለን ማለት ነው። ከዛ የሞቀ ውሃና መጣና ወተታችን ላይ እንጨምራለን። በዚህ መልኩ እንደዚህ እናቀላቅለው። ያው ባንድጄ እየቀረጽኩ ባንድጄ ስለሆነ እንግዲህ አሁን ለቪዲዮ ጥራት ይቅርታ እንጠይቃለን። ያችሁት በዚህ መልኩ ወተቴን እንደዚህ እያረኩ እንዳይጓጉል አማስለዋለ ማለት ነው ዱቄቴ ውስጥ የአበሰልኩት ዱቄት ላይ ወተቱን ጨመርኩ ማለት ነው ደስ መኮሮኒያችን በዚህ መልኩ በሰለ። እኔ ብዙ መኮሮኒ አላበስልም። የሆነ ለጥርስ የያዘ ሲያደርግ ነው የማወጣው። ምክንያቱም እዚህ ጋር ገና ፍሮን ውስጥ ስለማስገባው በጣም ቡክት ሲል ያው ደስ አይልም። መኮረኒ ታውቃላችሁ። ያው እንዳይጓጉል እያችሁት፣ ምንም ጓጓለ የለውም ማለት ነው በደንብ መምታት አለባችሁ። አያችሁት፣ በሸምላችን እንደዚህ ቴክ ቴክ ብሎ ልክ እንዳጥሚት ማለት ነው፣ መብሰል አለበት። ምክንያቱም አለበለዛ ዱቄት ስለሆነ ደስ አይልም፣ ካልበሰለ። ከዛ እዚህ ጋር ምን እናደርጋለን?

ይሄ መኮሮናችንን እንደዚህ ስኒያ ላይ ካደረግን በኋላ ያው ጣፈፈን እንገለብጥና ከመኮሮኒ ጋር ስጉብ እንተባርገን እናዋህዳለን ማለት ነው። በዚህ መልኩ ካዋሃድን በኋላ ኦኬ፣ በሸምላችን በዚህ መልኩ ደርሷል ማለት ነው። በዛ ምን እናደርጋለን ትንሽ ስለዚህ እናዋሃድና ምን እናደርጋለን እናስተካክለዋለን ማለት ነው። በትክክል አድርገን በሸምሉ ከማድረጋችን በፊት ለመቅረጽ አልተመቸኝ በአንድ ቼ እየሰሩ አያችሁት? እንደዚህ አስተካክለን ስኔውን እንትል እንለዋለን ማለት ነው። ምክንያቱም በሸምል ስለምናረግበት እንትል እንዳይ፣ ይህን ይመስላል። ፋሚሊ ለመቅረስ ስላልተመቸኝ፣ እንግዲህ ይቅርታ፣ አልተመቸኝም፣ ታውቃላችሁ። ሁሉንም በሸምሉ መሸፈን አለብን። እንደምታዩት እንዲህ ተሸፍኗል። እንግዲህ መጨረሻ ላይ እንገናኝ። መኮሮኒያችን እንግዲህ መጨረሻ ላይ ይሄን በሚመስል ሁኔታ በስሎልናል። የዛሬ ምሳ እንግዲህ ይሄን ይመስላል ማለት ነው። ይህን የመሰለ ሰላጣ፣ ይህን የመሰለ መኮሮኒ ሰርተናል። መኮሮኒ በሸምል ይባላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። አመሰግናለን የነበረን ቆይታ ቴንኪዩ